አበበ ከፈኔ በፊት ሹማምንት ከፈኔ ነበር ስምህ ሹማምንት ለየት ያለ ስም ነው እንዴት መሰለክ ትልቅ ፋሚሊ ነው የእኛ እኔ እናቴ አስራ ስድስት ልጅ ነው የወለደችው? ስንተኛ ናት አስራ አምስተኛ ለመደምደሚያው አንድ ቀን የእኛ ቤተሰብ ከገጠር የገባ ፋሚሊ ነው ሶስት ነን ከተማ ውስጥ የተወለድን እና ይመስለኛል ያው ብዙ ልጅ በዝቶ ከገቢው ጋር አሄድም መሰለኝ። የሆኑ ማማብርቅ የሚባሉ በቃሽ ብለዋታል ካሁን በኋላ እንዳቶ ልጅ ብሎ ተነካክረው፣ ዘመዳችን ናቸው። ከሄዱ በኋላ የሆነ ሀገር ደርሰው ሲመጡ እኔን ወልዳ ጠበቀቻቸው አሉ። ከዛ አንቺ ያቶ ልጅ ስልሽ ምናምናም እናቴ ኦሮምኛ አማርኛ አትችልም፣ ላሊሜ ሹማምንት ፈካቱን ላይ በላለች ሹማምንት መሰለ ልጅ ነው የወለድኩት አለች። ማማብርቅ ያዩ ና ሹማምንት አሉ። ለሹማምንት በናታ ሹማምንት ሁለት ያክፍል ማን ነህ አለኝ? ሹማምንት አባ ብሎ በቃ